ጥቅምት 3 ጤና ይስጥልኝ፣ አድማሽ ተመልካቾች እንደምናረፈዳችሁ፣ የሰዓቱን አበይትናም ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለሁ። ከፍተኛ ህዝባዊ ዓመፅና ህዝባዊ ግጭት ተቀሰቀሰ። በርካቶች መገደላቸው ተነግሯል። ህዝቡ አደባባይ ግልብጥ ብሎም ወጥቷል። የመንግስት ኃይሎች ህዝቡ ላይ መተኮሳቸውም ተነግሯል። የሞቱም እንዳሉ ነው የተዘገበው። አደባባይ የወጡ ተቃዋሚዎች እየተተኮሰባቸው ዳውን ዳውን ብልጽግና ፓርቲ እያሉ ነው። ዝርዝር መረጃ ይዘንበታል፣ በዝርዝር ታደምጡታላችሁ። ወዲህ ደግሞ መቀሌ ቀውጢ ሆናለች። ታጋዮች አደባባይ ወጥተው ተቃውሞ እያሰሙ ነው ነው የህወሀት ከፍተኛ ጀኔራልም መታገቱ ተነግሯል። ህዝቡና ታጋዩ ህወሀት ላይ ዞሮበታል። ዝርዝር ዘገባ ይዘንበታል። ወዲህ ደግሞ አማራ ክልል ውጊያው እንደቀጠለ ነው። በጎጃም የብልጽግና ካምፕ ደብረ ማርቆስ ጥሰው የገቡት ፋኖዎች መብረቀየ ጥቃት ሰንዝረው የአገዛዙን ጦር የሬሳ ክምር ማድረጋቸው ተነግሯል። በጎጃም የድሮን ጥቃትም ተፈጽሟል። በርካቶች ሞተዋል። በዝርዝር እንቃኘዋለን። በሸዋ ፋኖ አርፒጂ አስወንጭፏል። የተወነጨፈው አርፒጂ የብልጽግናን ጦር ዱቄት አድርጎታል ተብሏል። በዝርዝር መረጃውን ታደምጣላችሁ። ከውጭ ትራምፕ በእስራኤል ተሞሸረዋል። የጋዛ ህዝብ የሰላም አየር መተንፈስ ጀምረዋል። የእስራኤል ታጋቾች ተለቀዋል። ሐማስ የእርስ በእርስ ውጊያ መጀመሩን ተነግሯል። መካከለኛው ምስራቅ እፎይ ብሏል። ይህን የተመለከተ ሰፊ ዳሰሳ ይዘናል፣ እናስደምጣችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርስተ ዜና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 ቀዳሚው ወዳደረኩት ዘገባ አልፋ፣ አልፋለሁ የሰላም ብርሃን ፈነጠቀም፣ የታሰሩ ተፈቱ፣ ልቦች ተገናኙ። ከሁለት ዓመት ጦርነት በኋላ የተደረገው የእስራኤልና የሐማስ ስምምነት የፈተናና የተስፋ ምዕራፍ ተከፍቶበታል። ታላቅ የምስራችም አሰምቷል። በጋዛ ታግተው የነበሩ የመጨረሻዎቹ 20 የእስራኤላውያን ታጋቾች ሙሉ በሙሉ ተለቀው ቤተሰቦቻቸውን ተቀላቅለዋል። በተመሳሳይ በእስራኤል እስር ቤቶች የነበሩ ከ1900 በላይ ፍልስጤማውያን እስረኞችና ታሳሪዎች ከእስር ተለቀዋል። ይህ የሰው ልጅ ክብር የተከበረበትና የብዙዎች ልመና የተሰማበት እጅግ የሚያስደስት ክስተት ነው። ትራምፕ በእስራኤል ተሞሸሩ። የጋዛ ህዝብ የሰላም አየር እየተነፈሰ ነው። ታጋቾች ተለቀዋል። ሐማስ ትላንትና እርስ በራሱም ከፍልስጤም ህዝብ ጋር ተዋጋ። መካከለኛው ምስራቅ እፎያ ለመሰለ ይህንን የሚመለከት ዳሰሳ በቅድሚያም ላስደምጣችሁ። ያቸው ኦክቶበር 7 ቅዳሜ ቀን የመላው ዓለምን የፖለቲካ አካሄድ የቀየረች ቀን ነበረች። ሐማስ የአልአስቃ ማዕበል አበል ብሎም የደቡብ እስራኤልን ድንበር ጥሶ በመግባት 1300 እስራኤላውያንን ገደለ። 250 እስራኤላውያንን ደግሞ አግቶ ወደ ጋዛ ወሰደም። በተለይ ኪብቶዝ ላይ የተፈጸመ የጅምላ ግድያም ዘግናኝ ነበር። በመቶች የሚቆጠሩ ለሙዚቃ ድግስ የተሰበሰቡ ወጣቶች ሐማስ በመደዳም ፈጃቸው። በዚያው በኪብቶዝ ህፃናት ደርድሮም ሲገድል ቪዲዮ እየቀረጸም ለቀቀ። ህፃናት አንገታቸው ተቀልተው ተገኙ። የዛኔው የሐማስ አገዳደል ከአይኤስ አይኤስ አገዳደል ጋር የመሳሰል ነበር በርካታ ህፃናትና ወጣት ሴቶች ወንድ ሳይቀር በሐማስ መደፈራቸውን ሚዲያዎች አራገቡት። ሐማስ አግቶ ወደ ጋዛ የወሰዳቸውን እስራኤላውያን ህዝብ በጥፊ ይመታቸውና ይተፋባቸው ነበር። በርካታ ቪዲዮዎችም ተለቀቁም። በወቅቱ አለም በሐማስ ድርጊት ተናዶም ተበሳጭቶም ነበር። ሐማስ ሲገድልና ሲያግት፣ ሲደፍር ከፍተኛ የሐማስ አመራሮች ኳታር በሚገኘው ቢሮቸው በቴሌቪዥን በቀጥታ ስርጭት እያዩ አላህ አክበር እያ ሉ ሲሰግዱና ሲደሰቱም ታይተው ነበር። ይህም የዓለም ህዝብን አስቆጥቶ ነበር። በዚህም ወዲያው ነበር የእስራኤል ጦር ምላሽ የሰጠው። የእስራኤል ጦር መጀመሪያ ያደረገው የእስራኤልን ድንበር ጥሰ የገቡትን መደምሰስ ነበር። በአጭር ጊዜም ደመሰሰም። በሰሜን ክፍል የነበረው የእስራኤል ጦር ወደ ደቡቡ የእስራኤል ክፍል ተመመም። የእግር ጦሩ ጋዛን ከበበም። አየር ኃይሉ ለእግር ጦሩ መንገድ ጠረገም። ሐማስ የመሸገባቸው ህንፃዎችን አፈራረሰም። ምሽጎችን፣ የሮኬት ማስወንጨፊያዎችን አወደመ። የእስራኤል መንግስት የጦር ካቢኔም አቋቋመ። የጦርነት ጊዜ አዋጅም አወጀ። የሀገር ውስጥ ደህንነት ቢሮ ሺንቤትና ሞሳድ ተማማሉ። የተማማሉትም የሐማስን አመራሮች የትም ይሁን የት መግደል አለብን ሲሉ ተማማሉ። ኒል የተባለ ስምምነትም አጸደቁ። የእስራኤል የግር ጦር ገብቶ ሐማስን ተበቀለ። በርካታ የሐማስ ታጣቂዎች ተገደሉ። የሚደበቅባቸው ዋሻዎች በከፊል ወደሙ። ሐማስ ንጹሐንን ከለላ አድርጎ ነው የሚዋጋው። የእስራኤል ጦር ንጹሐንን ወደ ደቡብ ጋዛ ሂዱ ብሎ ትእዛዝ ሲያስተላልፍ የሐማስ ተዋጊዎች በንጹሐን ጋር ተሸሽገው አብረው ይታዩ ነበር። ሆስፒታል ውስጥ ይሸሸጋሉ፣ በመጠለያ ካምፕ ውስጥም ይደበቃሉ። ከነዚህ ቦታዎች ሆኖ ትእዛዝ የሚያስተላልፉ የሐማስ አመራሮችም አሉ። ወደ እስራኤል ሰራዊት ይተኩሳሉ። የእስራኤል ሰራዊትም ምላሽ ይሰጣል። ከዚያም ንጹሐን ይገደላሉ፣ ጭፍጨፋም ይፈጸማል አለማ አቀፉ የወንጀለኞች ፍርድ ቤት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና በዚያ ጊዜ የነበሩት መከላከያ ሚኒስትር በቁጥጥር ስር እንዲውሉ ሲል ትዕዛዝም አስተላልፎ ነበር። ከሳሿም ደቡብ አፍሪካ እንደነበረች አይዘነጋም። ሞሳድ እና ሺን ቤት የሐማስ አመራሮችን በጋዛ በኢራን በሌባኖስ እያደኑም ገድለዋል። የሐማስ የፖለቲካ ኃላፊ እስማኤል ሂኒያ በኢራን ነው የተገደሉት። እስማኤል ሃኒያ ወደ ኢራን የሄዱት የኢራን ፕሬዚዳንት ሙሳድ ፔዜሽኪያን በዓለ ሲመት ለመታደም ነበር። እስማኤል ሃንያ በቴሄራን አቅራቢያም ለዚያውም የኢራን አብዮታዊ ዘብ ኃይል እንግዲያ በሚያሳርፍበት በከፍተኛ ሁኔታ በሚጠበቅ ቦታ ነው የተገደሉት። ሃንያ የተገደሉት በዚህ ጥብቅ ስፍራ ነው። ኢራን በተደፈርኩኝ ስሜት ለመጀመሪያ ጊዜ ወደ እስራኤል ሚሳይል አስፈነጨፈችውም በዚያን ወቅት እንደነበረ ይታወሳል። እስራኤል ይቺ ባቂላ ካደረች አትቆረጥም ብላ ባለፈው ሰኔ ወር ላይ ከፍተኛ የአብዮታዊ ዘቡን ከፍተኛ የአብዮታዊ ዘብ ኃይል አዛዦችን በኢራን ኤርትራውያን መግደሏም ይታወሳል። ኢራንም ለማንም አልበገርም ብላ እስራኤልንም ደብድባለች። አሁንም ቢሆን የእስራኤልና የኢራን ጦርነት ጋባለ እንጂ ለወደፊቱ በከባድ ሁኔታ ጦርነቱ ይጀምራል የሚሉም በርካቶች ናቸው። እስራኤል ከፍተኛ ሐማስ አመራሮችን መግደሏን በመቀጠል ማርዋን ኢሳ፣ መሐመድ ደይፍ፣ ያህያ ሲንዋር በጋዛም ገድላለች። ሌሎቹ በኳታር የተንደላቀቀ ህይወት ይኖራሉ። ባለፈው ወር ከእስራኤል ጥቃት ለጥቂትም አምልጠዋል። የጋዛ ሰዎች እኛም ማግደው እነሱ የተደላደለ ህይወት ይኖራሉ ሲሉም ይተቿቸዋል። እስራኤል ከሐማስ ጋር ብቻ አይደለም የተዋጋቸው ከሄዝቦላ፣ ከሁቲ፣ ከኢራን፣ ከካታይባ ሄዝቦላ ጋርም ተዋግታለች። ለሐማስ ተደርቦ ለአንድ አመት ያክል እስራኤልን ሲወጋ የከረመው ሄዝቦላ ሞሳድ የረቀቀ ስልቱን ተጠቅሞም አዳክሞታል። ሄዝቦላ የገዛቸው ወኪቶኪ እና መገናኛ ሬዲዮዎች እየፈነዱ ከፍተኛ የሄዝቦላ አመራሮችና አባላትን እንደገደሉ አይዘነጋም። ከፍተኛ ጉዳ ነው ያደረሱባቸው። ሄዝቦላ አሁን ድምጥ ማጡ መጥፋቱ ነው የሚነገረው። ሁቲም ቢሆን በከፍተኛ ሁኔታ ተዳክሟል፣ አመራሮቹም ተገድለውበታል። አሁን ከጋዛ የጥይት ድምፅ አይሰማም፣ ሰላም ሰፍኗል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያቀረቡት የሰላም ሀሳብ እስራኤልና ሐማስ ከብዙ ማንገራገር በኋላ ተቀብለውታል፣ ተግባራዊም እየሆነ ይገኛል። የጋዛ ህዝብ ከመሞት የእስራኤል ህዝብም ከሰቆቃ ድነዋል። የእስራኤል ህዝብም ታጋቾች እንዲለቀቁ ሁለት ዓመት ማለት ይቻላል ሰልፍ ሲያደርግ ነው የከረመው። በርካታ የዓለሙ ህዝብም እስራኤል የምታደርገውን ጭፍጨፋ ታቁም ሲል አደባባዮች ላይ ነው የሰነበተው። ሐማስ ትጥቅ ፈቶ ጋዛን ለዓለም አቀፍ ሰላም አስከባሪ እንዲያስረክብ፣ የእስራኤል ጦርም ጋዛን ልቆ እንዲወጣ ነው ስምምነቱ። እንዲሁም ሐማስ ያገታቸው እስራኤላውያንም በሙሉም እንዲለቅ፣ የሞቱ ታጋቾች አስክሬንም እንዲሰጥ ነው ስምምነታቸው። ታዲያ አሁን ይሄ ተፈጻሚ ሆኗል። እስራኤል እስረኞቹን መልሳለች። ጦሯንም እያስወጣች ነው አያስወጥታለች ሐማስም ያገታቸውን መልሶ ሰጥቷል። ዛሬ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል ገብተዋል። የእስራኤል መንግስትም የንጉሥ አቀባበል ነው ያደረገላቸው። በኢየሩሳሌም ፓርላማ ንግግር ያደርጋሉ ተብሎም ይጠበቃል። ሐማስ ሁሉንም ታጋቾች ለቋል። ነገር ግን ባልተጠበቀ ሁኔታ ሐማስ ትላንትና በጋዛም ከጋዛ ነዋሪዎች ጋር ሲዋጋ ነው ዋለው። ሐማስ እና የፍልስጤም ታጣቂዎች ሚሊሻዎች እርስ በራሳቸው ውጊያ ከፍተው ነበር። ብቻ ግን ከፍ ያለም አይደለም። የጋዛ ህዝብ አሁን የሰላም አየር እየተነፈሰ ነው። ወደ ስፍራውና ወደ መኖሪያው እየተመለሰ ነው። የእስራኤል ጦርም ወጥቷል። ዓለምም መካከለኛው ምስራቅም እፎይ እያለ ይመስላል። አሁን በቀጥታ እፎይታ ወደናፍቃት እማማ ኢትዮጵያ እንመለሳለን። ብልጽግና በማዕከላዊ ኢትዮጵያ ከፍተኛ ተቃውሞ እና አመጽ ገጥሞታል። የእርስ በእርስ ግጭትም ተፈጥሯል። በግጭቱም ሕይወታቸው ያለፉ በርካቶች እንዳሉ ተነገረም። ከሰሞኑ ደግሞ አብይ አህመድና ሹማምንቶቹም የጉራጌ ህዝብና የሀድያ ህዝብን እያጨፋጨፉት ይገኛሉ። የሶማሌና የኦሮሞ ህዝብ ጦርነት ውስጥ ከገባም ቆየት ተብሏል። ሶማሌና ፋር እየተለመደ ሆኗል። ሰውየው ሀገሪቷን ትርምስምሷን እየወጣት ነው። አልቻልኩም ማለት ኃይለ ማርያምን አስከበር እንጂም አልገደለም። በዚህ ሳምንት በማዕከላዊ ኢትዮጵያ ከፍተኛ ነውጥ ተነስቷል። ነገሮችን በሰላማዊ መንገድ መፍታት የማይችሉ የብልጽግና ሹማምንቶችም ህዝቡ ላይ ተኩስ እንዲከፈት በማ ዛቸው ማቾች ተመዝግበዋል። የሃድያ ብሔርና የጉራጌ ብሔረሰብ ቤቶች በግጭት የተነሳም እየተቃጠሉ ይገኛሉ። በዚህ ሰዓት በቆሴ የሃድያ ቤቶች በጅምላ በእሳት ተያይዘዋል። ልዩ ኃይልን ተገን በማድረግ የንጹሐን ቤትና ንብረትም እየወደመ ነው። በቆሴ ከተማ በጉራጌና በሃድያ ብሔረሰቦች መካከል በተከሰተ ግጭት የሰዎች ህይወትም አልፏል። ትላንት የአንድ ወጣት የሃድያ ተወላጅ ህይወት አልፏል። አስተዳዳሪው አቶ እንዳሻውጣ ሰው ጉዳዩን ከመፍታት ይልቅ አንድ ወገን በማድላት አካባቢውን በኮማንድ ፖስት እንዲመራ በማድረግ የሰው ህይወት በየቀኑ እየጠፋ ነው ሲሉም መረጃውን ለሚዲያችን ያደረሱት ምንጮች ገልጸዋል። ህይወቱ ያለፈው ወጣት አስክሬኑ ሲሸኝ ወጣቶች በሆሳና ከተማ ብልጽግና ፓርቲ ጽሕፈት ቤት ቢሮም በመገኘት ተቃውሞ ሲያሰሙም ታይተዋል። በቆሴ ከተማ በተከሰተ ግጭት ትላንት ህይወቱ ያለፈው የሀዲያ ተወላጅ ወጣት ሚዳ ቦዲጋ አስክሬን በሚሸኝበት ወቅት አምባገነኑ የብልጽግና መንግስት እንዳሸውጣሴና ዲላሞ በሰላማዊ ህዝብ ላይ ተኩስ አስከፍተው እንደነበረም ተገልጿል። አስተዳደሪው አቶ እንዳሻው ጣሰው ጉዳዩን ከመፍታት ይልቅ ለአንዱ ወገን በማድላት አካባቢውን በኮማንድ ፖስት እንዲመራ በማድረግ የሰው ህይወት በየቀኑም እያጠፉ ነው ሲሉ የመረጃ ምንጮቻችን ገልጸዋል። ከታች ያለው ቪዲዮ ህይወቱ ያለፈው ወጣት አስከሬን ሲሸኝ ወጣቶች በሆሳዕና ከተማ ብልጽግና ፓርቲ ጽህፈት ቤት ቢሮ በመገኘት ተቃውሞ ሲያሰሙም የሚታይ ነው። ብልጽግና በሃዲያ አደጋ ላይ ነው! ፍትህ ለቆሴም ብልጽግና ሀዲያ ላይ አብቅቶለታል የሚሉም መፈክሮችን ያሰሙ ወጣቶችም አደባባይ ወጥተዋል ይህ በእንዲህ እንዳለ ትግራይ ክልልም ከፍተኛ ውጥንቅጥ ውስጥ ገብቷል በመቀሌ ከፍተኛ ውጥረት ነግሷል ደሞዛቸው ያልተከፈላቸው የቀድሞ ታጋዮች አደባባይ ወጥተዋል መቀሌ የህወሓት ከፍተኛ አመራሮች አራት ኪሎ ደርሰናል ህዝቡ ዳግም ይታጠቅ የሚል የሚፎክሩበት መግለጫዎች በሚሰጡበት ወቅት በድርጅቱ ስር የነበሩ በሺዎች የሚቆጠሩ ታጋዮች ደሞዝ ባለመከፈሉና የትጥቅ መፍታት ሂደቱ በመቋረጡ ከፍተኛ ተቃውሞም እያሰሙ ነው። ከመቀሌ የደረሰን መረጃ እንደሚያመላክተው ደሞዝ ለወራት እንዳልተከፈላቸው የሚናገሩት የቀድሞ ታጋዮች ዛሬ የመቀሌ ከተማን አደባባዮች በተለይም የሰማዕታት ሐውልት አካባቢም በሰላማዊ ሰልፍ አጥለቅልቀውታል። ሰልፈኞቹ ደሞዛችን ይከፈለን፣ ለከፈልነው መስዋዕትነት ምላሽ አንጣም፣ የትጥቅ መፍታት የመልሶ መቋቋምና የማህበራዊ ውህደት ለምን ተቋረጠ? የሚል መፈክሮችን በማሰማት ላይ ናቸው። ክስተት የህወሀት አመራሮች በሚዲያ ቀርበው ከሚያሰሙት የኃይልና የድል ገለጻ በተቃራኒም፣ ድርጅቱ በራሱ ታጋዮች ዘንድ ከፍተኛ የሆነ አመኔታ እያጣ ውስጣዊ ችግሮች እንደተጫጫኑት በግልጽ ያሳያል ተብሏል። አንድ ስሙን መግለጽ ያልፈለገ የቀድሞ ታጋይ እነሱ ስለ አራት ኪሎ ሲያወሩም እኛ ለልጆቻችን የምንሰጠው አተናል የከፈልነውን መስዋዕትነት እረስተውታል፣ ሲል በምሬት ተናግረዋል። በአካባቢው ከፍተኛ ውጥረት የነገሰ ሲሆን ከክልሉ ጊዜያዊ አስተዳደርም ሆነ ከህወሀት አመራሮች በጉ ጉዳዩ ዙሪያ እስካሁን የተሰጠ ይፋ የምላሽ የለም። ጉዳዩን በቅርበት እየተከታተልን ተጨማሪ መረጃ ይዘን የምንቀርብ ይሆናል። አሁን ስቱዲዮ ከገባን በኋላ በደረሰን መረጃ ደግሞ ዛሬ በተጀመረው የቲዲኤፍ ታጊያዎች ተቃውሞ ሰልፍ እንደቀጠለ ሲሆን፣ አንድ ከፍተኛ የትግራይ ጀኔራል መታገታቸው እየተነገረ ነው። መዲድ በሚል ቅጽል የሚታወቁ ጀኔራል ዮሐንስ ወልደ ጊዮርጊስ በተቃዋሚ ታጊያዎች ቁጥጥር ስር መዋላቸውን ከመቀሌ እየወጡ ያሉ መረጃዎች ያስረዳሉ። በአሁኑ ሰዓት አብዛኛው የመቀሌ አውራ ጎዳና ተዘግተው የተቃውሞ ሰልፍ እንደቀጠለ ሲሆን ሰልፉን ያስተባበሩ በሚል ሰባት ከፍተኛ ሰራዊት አዛዦች በቁጥጥር ስር እንዲውሉ ለጊዜው የትግራይ አስተዳደር መመሪያም ሰጥቷል፣ ሲሉም የመረጃ ምንጮቻችን ገልጸዋል። አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋሉ። በደብረ ማርቆስ ከተማ አስተዳደር አብም ክፍለ ከተማ ልዩ ቦታ ውሃ ጋን ተብሎ በሚጠራው አካባቢ በሚገኘው የሚሊሻ ካምፕ ላይ ከባድ ጥቃት ተፈጽመው በርካታ የሚሊሻ አባላት ሙትና ቁስለኛ መደረጋቸውን ሚዲያችን ለማረጋገጥ ችሏል። ጥቃቱ የተፈጸመው ዛሬ ጥቅምት 3 2018 ዓ.ም ንጋት ላይ ሲሆን ደቂቃዎችን በፈጀ ኦፕሬሽን ነው በሚሊሻ አባላቱ ላይ ከባድ ጉዳት ማድረስ የተቻለው ተብሏል። በከተማዋ ውሃጋን ተብሎ በሚጠራው አካባቢ በነበረም የሚሊሻ ካምፕ ላይ ጥቃቱን የፈጸሙት በአፋባአ አጼ ቴዎድሮስ እዝ ስድስተኛ ክፍለ ጦር ስር የሚገኙት የንጉሥ ተክለ ሃይማኖት ብርጌድ አባላት መሆናቸውን ሚዲያችን ከብርጌድ ህዝብ ግንኙነት ክፍል ያገኘው መረጃም ያመላክታል። ይህ በእንዲህ እንዳለ ዘራፊዎች ላይ እርምጃ መውሰዱን ፋኖ ነው አስታወቀ። ከምሽቱ ሁለት ሰዓት በመሸንቲ መስመር ልዩ ቦታው መቶ ካብ ተብሎ በሚጠራ ቦታ በፋኖ ስም የተለያዩ ዝርፊያዎችን ሲፈጽሙ የነበሩ የአገዛዙ ስርዓትና አሽከር ተባባሪ የሆኑ አካላት ላይ የጣና መብረቁ ብርጌድ ቃኝና መሐንዲስ ባደረጉት የተጠና ልዩ ኦፕሬሽን ደረጀ ሞላ የተባለ ሚሊሻ እስከ ወዲያኛው የሸኙ ሲሆን በዚህ ቀጠና ላይ ያለው የሚፈጸመው ወንጀል በመከታተል ቀጣይነት ያለው እርምጃ ለመውሰድ ብርጌዷ በትኩረት እየሰራች ሲሆን፣ ህዝቡ ማንኛውንም ጥቆማ በመስጠት እንድትተባበረን በማለትም የፋኑ ኃይሎች ጥሪ አቅርበዋል። ይህ በእንዲህ እንዳለ በ ሰላሳ ንጹሃን ላይ የድሮን ጥቃት ተፈጸመ። የአገዛዙ ኃይል አዴት አቅራቢያ በምትገኘው ረቡ ገበያ ተብላ በምትጠራ ቦታ ድሮን የጣለ ሲሆን አምስት ንጹሐን አርሶ አደሮች መገደላቸው ታውቋል። የሚዲያችን ምንጮች ከቦታው እንዳረጋገጡት ከሆነ ከቀኑ 6 ሰዓት አካባቢ ዛሬ ጥቅምት 3 2018 ዓ.ም በኢልማና ዴንሳ ወረዳ አዴት አቅራቢያ ልዩ ስማ ረቡ ገበያ በተባለች ቦታ ድሮን የጣለ ሲሆን አምስት አርሶ አደሮች በአሰቃቂ ሁኔታ የተገደሉ ሲሆን፣ ሴቶችና ህጻናት እንዲሁም የቀንድ ከብቶችም የጥቃቱ ሰለባ መሆናቸውን የአይንማኞች ለሚዲያችን ገልጸዋል። ይህ በእንዲህ እንዳለ ወደ ሸዋ ስናልፍ፣ ፋኖ የአርፒጂ ጥቃት ፈጸመ። ከለሚ ወደ ጀማ በሁለት ተሽከርካሪ ተሳፍረው በመጓዝ ላይ በነበሩ የጸረ አማራው ብልጽግና ቡድን ወታደሮች ላይ የአርፒጂ ጥቃት ፈጽመናል ሲሉ የፋኖ ኃይሎች አስታወቁ። በዚህም በተሽከርካሪዎች ላይ ከነበሩት መካከል በርካቶች ሲደመሰሱ፣ በርካቶችም ቆስለዋል ተብለዋል። በጥቃቱ ከተረፉት ጋር ከባድ የሆነ የጨበጣ ውጊያም እየተካሄደ መሆኑም ታውቋል። ዛሬ ጥቅምት 3 2018 ዓ.ም ማርፈጃውን በደቡብ አማራ ሸዋ ቀጠና በሁለት ተሽከርካሪዎች ተሳፍረው ከለሚ ወደ መጀመር በመጓዝ ላይ የነበሩ የአገዛዙ ሰራዊት ቡድን ወታደሮች ላይ ልዩ ስሙ ጀልቶ በተባለ ከሚጠራው አካባቢ ሲደርሱ ከባድ የሆነ የአርፒጂ ጥቃት እንደተፈጸመባቸው ታውቋል። ጸረ ተሽከርካሪ አርፒጂ መሳሪያና ቦምብ በመጠቀም ጥቃቱን የፈጸሙት የአፋ ባህም ደቡብ አማራ ቀጠና የአጼ ዘርዓ ያዕቆብ አንደኛ ኮርቃኞች መሆናቸውን ሚዲያችን ከእዙ ያገኘው መረጃም ያመላክታል። በጥቃቱ በተሽከርካሪዎች ላይ ከነበሩት መካከል በርካቶች ሲገደሉ፣ በርካቶችም ቆስለዋል። በጥቃቱ ከተረፉት ጋር ከባድ የሆነ የጨበጣ ውጊያ እየተካሄደ መሆኑም ታውቋል። የግብጽ ዛቻና ፉከራ በኢትዮጵያ ላይ እንደቀጠለ ነው። የሀገሪቱ ቱ ፕሬዚዳንት አብዱል ፈታህ አልሲሴ ብሔራዊ ጥቅማችንና የውሃ ደህንነታችንን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንወስዳለን ሲሉም ዝተዋል። ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ላይ እየተከተለችው ባለው ኃላፊነት የጎደለው አካሄድ ላይ ሀገሬ እጇን አጣጥፋ አትመለከትም ሲሎም ተደምጠዋል። በተባበሩት መንግስታት ድርጅት ላይ መተማመናችንን እንደ ድክመት መቆጠር የለበትም ማለታቸውም ተነግሯል። ፕሬዚዳንቱ ባልተመጣጠን የውሃ ፍሰት የታችኝ ተፋሰስ ሀገራት ላይ ጉዳት እየደረሰ ነው ሲሎም ተናግረዋል። ኢትዮጵያ አስቀድማ ሳታሳውቀን፣ ሳትተባበር ወጥነት የሌለው ውሃ ትለቃለችም ብለዋል። ከሳምንት በፊት በሱዳን ውስጥ ለደረሰው ጎርፍ ግብፅ ኢትዮጵያንም ወንጅላም እንደነበር የሚታወቅ ነው። አብደል ፈታህ አልሲሲ ኢትዮጵያ ላይ ጥቃት ለመክፈት ዝግጅት ላይ መሆናቸውን የሚያሳብቅ ንግግር ነው እያደረጉት። ይህ በእንዲህ እንዳለ ወደ ሀገር ቤት ጉዳዮች ስንመለስ አማራውን እርስ በራሱ ደም አቃብተነዋል ሲሉ ሽመልስ አብዲሳ ተናገሩም። ጥሬ ስጋ እየቀለብን አሰልጥነን ያስቀመጥነው ሰራዊት አለን የኦሮሚያ ልዩ ኃይል ፈተን እንለቅበታለን ሲሉ ሽመልስ አብዲሳ ንግግር ማድረጋቸው ተሰማ። የአማራ ሚሊሻ ሆኖ ከፋኖ ቤተሰብ ያልገደለ የለም፣ በተመሳሳይ ፋኖ ሆኖም ከሚሊሻ ቤተሰብ ያልገደለ የለም። በአማራ ባህል ደግሞ ደም ሳይመልሱ መቅረት እንደ ነውር የሚቆጠር ነገር አለ ስለዚህ አሁን ላይ እርስ በርስ ለግድያ የሚፈላለጉ ደመኞች ሆነዋል። ፋኖን አጥፋልን ብለን የምንለምነው ሚሊሻ አይኖርም። ለራሱ ሲል የራሱን ሕይወት ለማትረፍ ሲል ያለምንም ክፍያ ፋኖን ያሳድድልናል ሲል ሽመልስ አብዲሳ ተናግረዋል። በእንደዚህ አይነት መንገድ እጃችን ላይ ያለውን ገንዘብ ለሚሊሻ ከመበተን ድነናል። ገንዘቡን ለገዳ ልዩ ኮማንዶ ማሰልጠኛና መሳሪያ መግዣም አውለነዋል። ሲል ሽመልስ አብዲሳ ተናግረዋል። አማራ ከዚህ በኋላ ከነሙሉ ሙሉ ክብሩ በአባ ገ ልጆች ፊት የሚቆምበት ዘመን አብቅቷል። ማንም አባ ከና የሚለው ሰው አይኖርም ሲልም ሽመልስ ተደምጧል። ቀደም ብዬ እንደነገርኳችሁ አማራ ከዚህ በኋላ እስከ ምጽዓት ድረስ ምንም አይነት የፖለቲካ ውሳኔ ሰጪነት ሚና እንዳይኖረው አድርገን ሰርተናል። አንዳንዶች ይህንን ስንል መታበይ ይመስላቸዋል። ነገር ግን ፖለቲካውን የሰራነው ሰዎች ስለምናውቀው ነው ሲሉም ተደምጠዋል። ከእንግዲህ ኦሮሞ ማድረግ ያለበት ስትበድለው ከነበረችው ሚኒሊክ ሰራሽ ሀገር ቁጭ ብሎ ካሳ መቀበል ብቻ ነው ነው ከኦሮሞ ጋር ሰላም ፈጥሬ እኖራለሁ የሚል አካል ካለ እሱን እንቀበላለን ነገር ግን አካሄዱ የሚሆነው ኦሮሞ በሚወሰንለት ማንኛውም ህግና ድንጋጌ ሊመራና ሊተዳደር አምኖ ከተቀበለ ብቻ ይሆናል ብለዋል ይህንን ካልተቀበለ ጥሬ ስጋ እየቀለብን አሰልጥነን ያስቀመጥነው ሰራዊት አለን የኦሮሚያ ልዩ ኃይልን ማለታቸው ነው ፈተን እንለቅበታለን ማለታቸው ነው የተሰማው ሽመልስ አብዲሳ የኦሮሞ ገዳ ልዩ ኮማንዶ የምረቃ ስነስርዓት ላይ የተናገሩት ነው ይህ ንግግር እንግዲህ ይህንን መረጃ እየሰማህ እያደመጥክ የአማራ ፋኖ አንድ ሁነህ ለመታገል ካቃተ ምንም ማድረግ አይቻልም። እንዲሁም ሚሊሻ ይህንን እየሰማ አሁንም ለአብይ አህመድ የምትገረድ ከሆነ ታሪክ እያበላሸህ መሆኑን ልትገነዘብ ይገባል፣ ሲሉ የመረጃ ምንጮቻችን ገልጸዋል። አሁን በቀጥታ ከአማራ ክልል ወደ ተገኘ የጦር ግንባር መረጃዎች አልፋለሁ። የአማራ ፋኖ ብሔራዊ ኃይል አፋ ባሃ ምስራቅ አማራ ቀጠና ሚኒልክ እዝ ንጉስ ሚካኤል አሊኮር በዘመቻ ኮማንዶ ደምሰው ከፍተኛ የጦር ሜዳ ድል አስመዘገበም። በምዕራብ ወሎ ግንባር መሃል ሳይንት ወረዳ ውስጥ ከትላንት ጀምሮ እስከ ዛሬ እኩለ ቀን ድረስ በተደረገው ትንቅንቅ የንጉስ ሚካኤል አሊኮር ሰራዊት የመሃል ሳይንት ወረዳ መቀመጫ የሆነችው ደንሳ ከተማ ውስጥ መግባቱ ተረጋግጧል። ከኮሩ ሰራዊት መካከል የአማራ ሳይንት መቅደላ ክፍለ ጦር፣ የመብረቁ ክፍለ ጦርና የኢንጂነር ደሳለኝ ክፍለ ጦር የተወሰኑ አህዶዎች ተውጣት ተሳትፈው በሰሩት ኦፕሬሽን እስካሁን በደረሰን መረጃ መሰረት ከ30 በላይ የብልጽግና ኃይል የተደመሰሰ ሲሆን አንድ አድማ ብተና ሻለቃ መሪና አንድ ሻምበል መሪ እንዲሁም ሶስት የወረዳ አመራሮችም አብረው እስከ ወዲያኛው ተሸኝተዋል። የተደመሰሰው የብልጽግና ቁጥር ሊጨምር እንደሚችልም ይገመታል። በኦፕሬሽኑ 11 የብልጽግና ምርኮኛ እንደተያዘም ነው ያረጋገጥ ነው። በሚኒሊክ እዝ ምክትል ዘመቻ መሪ ኮሎኔል ፈንታው መኮየ በእዙ ምክትል ወታደራዊ አዛዥ ሻለቃ ሀብታሙ ደምሴና በንጉስ ሌላ ሊኮር አዛዥ በአርበኛ ብነው ታደሰ እንዲሁም በዙ ወታደራዊ አማካሪ በሻለቃ ክንዱ ሰውነት የተመራው የድንሳ ኦፕሬሽን የብልጽግናን አራት ከባድ ምሽጎች የተሰበሩበት መሆኑም ታውቋል። በከተማይቱ ዳር ማለትም በጎራ አዳሽነት፣ በዙሁ በጎጃም ብርና፣ በሙያና ቴክኒክ የብልጽግና ያዘጋጃቸው ምሽጎች ሙሉ በሙሉም ተሰብረዋል። የብልጽግና ኃይል ሲጠቀምበት የነበሩ ቁሳቁሶችና ሌሎች ንብረቶች በኮሮ ሰራዊት እጅ ገብተው ወደ ፋኖ የጦር ሰፈር እየተወሰዱ ሲሆን በኮረኔል መብሬ የተመራው የብልጽግና ኃይል ከእስከ ዛሬው በበለጠ አኳኋን ከባድ ሰብአዊና ቁሳዊ ኪሳራ ጭምር እንደደረሰበት ነው የወታደራዊ ምንጮቻችን የገለጹት። አሁን በቀጥታ ከሸዋ ወዳገኟቸው የጦር ግንባር መረጃዎች አልፋለሁ። በቅድሚያ መሰበር ዜና በሁለት ተሽከርካሪ ተጭኖ ከለሚ ወደ ጀማ በመጓዝ ላይ ያለ የአገዛዙ መከላከያ ሰራዊት ጃልቶ በተባለች ቦታ ሙሉ በሙሉ ተደመሰሰ። የአፋባሃ ደቡብ አማራ ቀጠና አጼ ዘር ያቆብ አንደኛ ኮርቃኞች በአርፒጂና ቦምብ በወሰዱት ድንገተኛ የደፈጣ ጥቃት በሁለት መኪና ተጭኖ ወደ ጀማ በመንቀሳቀስ ላይ ያለ ጃልቶ በተባለች ቦታ የአገዛዙ ሰራዊት ከነ ተሽከርካሪው ሙሉ በሙሉ መገየቱ ተነግሯል። የቀሩትን የአገዛዙን ዙፋን አስጠባቂ ኃይሎች ሙሉ ለመደምሰስ ከፍተኛ ትንቅንቅ እያደረጉ እንደሆነ የፋኖ ኃይሎች አስታውቀዋል። በጥቃቱ የብልጽ የሙስሊም ኃይል ለወሬ ነጋሪ እንዳይቀር ተደርጎ ለመደምሰስ ከፍተኛ ጥረት እየተደረገ ነው ሲል የአፋባሃ ባህ ደቡብ አማራ ቀጠና አሳምኖ እዝ የህዝብ ግንኙነት ኃላፊ ተናግረዋል። በቦታው ሁነቱን የተመለከቱ የአይን እማኞች እንደነገሩን ከሆነ በብልጽግና ሰራዊት ላይ የተፈጸመው ጥቃት እጅግ አስደንጋጭ አሰቃቂ ሲሉትም ገልጸውታል። አድማሽ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላል። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮመንት መስጫ ስር አስፍሩል። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር፣ ምን ይቀነስ የሚሉትንም በኮመንት መስጫ ስር አስፍሩል። እንዲሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ